አድርገሽ ነው ከወንድ ጋር ቦክሰሩ የተቀደደው ወይስ አይደለም? ሰላም። ጉድ የናፍቆት ፕላስ ዩቲዩብ ተከታታዮች እንዴት ናችሁልን? ደህና ናችሁ? ያው እንግዲህ ዛሬ ይመተናል። ጠፍታችኋል ጠፍታችኋል፣ ሊገላችሁ ነው። እኛ በቻልነው መጠን ለእናንተ ቪዲዮዎቻችንን ለማድረስ እየሞከርን ነው። ያው የእናንተ ፍቅር ደግሞ ከበረታ ቶሎ ቶሎ እንለቃለን ማለት ነው። የዛሬውን ቪዲዮ እንደ ሁልጊዜው ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ጀምሩት። ያው ዛሬ እኔ ብቻዬን ተገኝቻለሁ። ያው እኔ ብቻዬን ከተገኘው ደግሞ ሶስቱን ፕራንክ አረጋችኋለሁ ማለት ነው። አንድ ጻድ ሀሳብ መቶልኛል እና እሱን ነው ማረጋቸው። ያው እና ዛሬ ልመታም ስለምችል ያው ውስጤ ፍርሃት ፍርሃት እያለው ነው ግን ቢሆንም አልሰማቸውም። እኔ ያለው እና ዛሬ ምንድነው ያሰብኩትኝ ያው እዚህ እዚህ ቦርሳ ውስጥ ወይኔ ግን ሲደብር እ ይሄን ቦክሰር ይዣለሁ። ዩት በማርያም ተቀዷል እዚህ ግን እና አስቸኩለው ከቤት እንዴት አድርገው እንዳስወጡኝ እና ይሄን ቦክሰር አሁን በእውነቱ ሲያዩት አቤት ፈቤታ ቤታ ቤታ ምን ሊሉ እንደሚችሉ አስቡት። የወንድ ቦክሰር ነው፣ እኔ ቦርሳ ውስጥ ነው የተገኘው። አላቅም ሊሉ የሚችሉት ከዛ ቀዳዳ ነው። እኔ እንጃ ምን ሊሉ እንደሚችሉ እኔ ማሰብ ራሱ ከብዶኛል። ግን ቢሆንም እኔ እዚሁ ውስጥ መልሰውና ሲመጡ አቸክላችሁ ጠርታችሁ ምናምን ነገር እላችኋለሁ እና እ እስቲ ምን ሊሉኝ እንደሚችሉ እናያለን። ያው እኔ ቀድሚያቸው ደርሻለሁ በርግጥ እነሱም እዚህ አካባቢ ናቸው፣ ግን እኔ ቀድሚያቸው ደርሼ ይህንን ነገር ላስተካከል ብዬ ነው። ስለዚህ ሲመጡ ምን ሊሉኝ እንደሚችሉ እንዴት እንደሚመጡኝ አብራችሁ ታያላችሁ ማለት ነው እና ሰብስክራይብ ያላደረጋችሁ ይህ ቪዲዮ ለመጀመሪያ ጊዜ የሚመጣላችሁ ሰዎች ሰብስክራይብ እያደረጋችሁ ፋሚሊ ሆኑ። ለእናንተ አሪፍ አሪፍ የምንለውን ፕራንክ እየተደራረገን ቪዲዮ እንሰራላችኋለን። እንወዳችኋለን። ሰብስክራይብ አድርጎ ሲመጡ እንግዲህ እንገናኛለን። ያው ዝም ብዬ ማለት ነው፣ ምን አሰብኩኝ ሌላ ተጨማሪ ከንፈሪ ላይ ዝም ብዬ ቻፕስቲክ የሆነ እንዴት ነው ተሳስሜ ነገር ብቻ እንደመጣው አይንን ነገር አድርጌ ቻፕስቲክ እንቀባለን። ከዛ እንግዲህ ተሳስሜ የወንድ ቦክሰሪ አስቡት ብቻ እፊቴን አበላሽሁት ከእንደዚህ ፀዴ ነው በቅ እና ውይ እንግዲህ እንደዚህ ሆኜ ነው የሚያምጣው

ሲቀባኩት ሳስቼ ነው። ወይኔ ግን በጣም ቆያችሁ፣ የምር አረስ ግን ገባ ነው። አንቺ ነሽ የቆየሽ የምሻል እንዴ። ስንት ሰዓት ነው የደወልክላት? ጠዋት አይደል እንዴ እና

ሆይ በናሰ አጋጣሚ ነው። ይሄን እንትን እኔ እንጃ እንዴት እንደገባ ቦርሳ ውስጥ አላውቅም። እናንተ ከታችሁት ነው። አረ ምን

የራስሽ እኮ አይደለም። የራስሽ ቢሆን እሺ ኖርማል እኮ። ለዚህ ቦክሰር ምናምን ሲቀደድበት መግዛት ከጀመርሽማ፣ በቃ ሰው ሹገር ጀምሯል ማለት ነው። ወይኔ ወይኔ ወይኔ፣ ናፍቆት ወይኔ፣ ናፍቆት

ምንም እንዳሰክሽ ነገሪ። አይ በቃ ታውራ አባይ ማዶ ያለው በሬ ዳና ገበሬ።

ከንፈርሽስ? እንዴት? እንደዛ ተበላለች? ተቀደደችበት። ቀደደችበት፣ ሰኮን እሺ፣ ቀደደችበት። የወንድ ቦክሰር ቀደደ እራሱ ቀደደችበት። እንዴት አይቀደደበት ማታ

እንዴት ብዬ እንደምነግራችሁ ቆራጥ፣ እንዴት ብዬ እሺ፣ በቃ ማለት ነው። እንትን ነበር ቁንጫ ነበረው እና

አይደለም በቃ ይሄን ለለ ይሄን ለለ አላመነችም። ዝፍቅ አላደርኩም ማለት ማለት ከንፈሪ ጋር ከዛ እሱ ደግሞ ስታቀበለው አቀበላት ኧረ አንተ የምሬን እኮ ነው ቦክሰር ካቀበለችው ቦክሰር ምን ቦክሰር የተቀደደውን እሺ ለእናንተ ከሆናችሁ ብዬ ነው

አንተ እንድትለብሰው ወሰነ አይለበሽ ምን አለች መሰለኝ? አይ ምን አለች መሰለ እኛ እኔ ሼ ማረም

ዘእአልቀ ለማንኛውም የሚመቻችሁ ዛሬ ምንም አላስለቀስኳችሁም። ኖርማል ፕራንክ ነው ያደረኩት። ሊያለቅስ አለኝ አንተ ግን፣ የምር ሱሪ ላይ ቦክሰር እያደረኩ ሞክር። የምር የምሬን። እስኪ ምን ተሰማ ቦክሰር ስለገዛ ደስ ብሎኛል። በእውነቱ እኔ ደርዘን ደርዘን ቢላክልኝ ደስ ይለኛል፣ የተቀደደም ቢሆን ማለት ነው። እና ፋሚሊ አሁን ወስጄ ሰፈር ቆንጆ ሰፊ ያለ አሰፋለት እና ሰጠዋለሁ። ሪያክሽኑን ሲሰጠው ደግሞ አብረን እናያለን። አብራችሁን ቆዩ፣ ሰብስክራይብ እያደረጋችሁ ፋሚሊዎች፣ እንወዳችኋለን። ፋድለ